እንግዲህ ዛሬ አስደሳችም አስደንጋጩም ዜና ዝና ሞገስን ዘርሮት ሄደ። በሞገስ ስህተት ግን ብዙ ሰው የሚሰቃይ ነው። ሌላኛው አስደሳችሁ ዜና ዝና ምሳሌ እንድትለቀቅ ካሊ ሙሲሳን አማከረው። ካሊም ሙሲሳ ምን አስበህ ነው እሷ እንድትለቀቅ የምትፈልገው አለ እሱም ህፃኗ ልጅ ምንም በማታቀው መቀጣት የለባትም ስንት ኃጢአተኞችና እኔን ሲያሰቃዩ የከረሙት ትላልቁ ሰዎች እያሉ እነሱ ደግሞ ነግጧት በእጅ ስለሚገቡ እሷ ልቀቃት አለው ምሳሌ ተለቃ ወደ ቤት መጣች ነገር ግን አሁን አስደንጋጩና አሳዛኙ ዜና ሞገ ገስን ዘርሮ ስለሄደ ሞገስ በሕይወት ይኑር ይሙት የሚታወቀው ነገር የለም። ይህንን ያስተዋለው መድብል እንዴት ምን ተፈጥሮ ነው በማለትም ሞገስን በዛ ቢለው በዚህ ሊነቃለት አልቻለም። ዝና ማምለጡን ሲረዳ በቃ ለቀልን በማለትም ዝና አሁን ላይ ቢያመልጥም ግን ደግሞ መድብል ተስፋ ቆረጠ? ሰላም ውድና የተከበራችሁ የዝውዝውነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርት ይዘን መጥተናል ማለት ነው። እንደሚታወቀው ዝና ሞገስን ፍታይ በማለትም እናም የሉላንና ያንተን የሉላንና የኔን ህጋዊ ሰማኒያ ሚስትነትን ፈትቼ ለአንተ አስረክባለሁ በማለትም ሞገስን አታለለው። ሞገስም ይሄንን ልቡ አመናቶ አመናቶ፣ በቃ ልልቀቀው በማለትም ሊለቀው ወደ በእርግጥ እፈርምላለሁ። እናንተ በነፃ እንድትኖሩ ነው የምፈልገው በማለት ሞገስን አታለለው። ሞገስ የእውነት መስሎት አዎ፣ እና ፈርም ትፈርማለህ፣ ወደ ሳይሆን በግድ ሲለውም እኮ ጀንፍታኝ፣ ቢያንስ የምፈርምበት የምፈርምበትን አንድ ጀንፍታኝ፣ ካልሆነ ግን እንደት ብዬ ልፈርምልህ? ባገጭ አልፈርምልህ አለው። በዚህን ሰዓት እሱም እሽ ብሎ ፈታለት። ልክ ሞገስ እንደፈታው ዝና ኃይሉን በሙሉ ሞገስ ላይ ተጠቀመ። ሞገስ አቅም ስለሌለው ወደቀ። እዛው የሚፈልገውን ብትር ካወረደበት በኋላ ዝና እግር አውጪ በማለትም ከዛ ቤት ፈረጠጠ። ምክንያቱም መድብል በዛ አጋጣሚ ቢያገኘው ትልቅ ችግር ይፈጠራል፣ ወይ ተኩሱ ይመታኝና ይይዘኛል በማለትም አመለጠ። ከዛም ታመለጠ በኋላ የመጀመሪያው የሚያገኘው ኻሊ ሙሲሳን እንደሆነም ወሰነ። ኻሊ ሙሲሳም ዝና አምልጦ በመምጣቱ እንዴት ማናስለቀቀ፣ መሀሊትና ኢፍራታ መሆን አለባቸው አለው። እንዴት ልትለው ይቻልክ አለ ዝና። ይህን ልልህ የቻልኩትማ ምክንያቱም ጭፍራታንና ማሊትን ዝና የታገተበትን ቦታ አፈላልጋቸው ካልነገራችሁኝ እገላቸዋለሁ ብዬ አስፈራርቻቸው ነበረ። ሲለውም የእነሱ ዋጋ ቶ እኔ ጋር ነው የሚቀመጠው፣ ምን እንደማደርጋቸው እኔ ያውቃለሁ። ካሌብ ግን ደግሞ ምንም ይሁን ምንም በራሴ ጥረት ነው አምልጬ የመጣሁት አለው። እንዴት አለ ካሌብ ሙሲሳ። ይኸውልህ ሞገስ የሚባለው ከርፋፋ ከሚስቴ ጋር የሰማንያ ሚስትህን ፊርማ ቅደድ እያለ ወረቀት ይዞ እየተንከረፈፈ መጣ። በዛን ሰዓት እኔ ወንድም ደግሞ እሽ ፍታኝ፣ አንተና ሉላ ነፃ እንድትኖሩ ነው የምፈልገው፣ ስለዚህ እፈታታለሁ አልኩትኝ። ወደ ሳይሆን በግዴት እፈታለህ ብሎም ለማስፈራራት ሞከረህ። ወንድ ወንድ አጫወተው። እኔም አንበሳ አይደለሁ እሺ እናንተ በደስታ እንድትኖሩ ነው የምፈልገው በቃ እፈርም ላለሁ ቢያንስ የምፈርምበትን አንድ ችንፍታይ ስለው እሱም እሺ ብሎ ተስማማ ከዛም እንከፉ እጅን ሲፈታኝ እሱኑ እንዳይሆን አድርጌ የሚገባውን ያክል ዋጋ ሰጥቸው ከዛ ከቤት አመለጥኩኝ አለ ኻሊም ሙሲሳ በጣም ተደነቀ ጉድ እኔ እኮ ከአንተ ጋር መስራት የሚያስደስተኝ ነገር ይሄ ነው። ጀግና ነህ፣ ብልሃት አለህ። እንዴት ማጥመድ፣ ምን ማድረግ እንዳለብህ ጠንቅቀ የምታውቅ ሰው ነህ። ስለዚህ እድለኛ ነኝ። መቸም ቢሆን እንደማልበላ በአንተ ጉዳይ አውቃለሁ። እንዳንተ አይነት ሰራተኞች ያብዛልኝ፣ በማለትም እንግዲህ የደስታውንና አድናቆቱን ገለጸለት። ዝናም ጠብቅ ምን እንደማደርጋቸው እኔ አይደለውም። ሲልም አይዝና አሁን ዋጋቸውን የምሰጣቸው እኔ ነኝ። እነሱም ማን ስለሆኑ አሁን ሁሉንም ምስጢር ስላወቁ ሌላ ችግር ስለሚፈጥሩ እኔ አልለቃቸውም። እያንዳንዳቸው እይዛቸዋለሁ አለ። ከዛም ቀጠለና ዝና ይውልካሌም አውቀዋል፣ ግን ደግሞ ምንም የሚያመጡት ነገር የለም ስለዚህ አንተ ተረጋጋ። ማሊትና ኤፍራታን ደግሞ ለእኔ ተውልኝ። ይች ከሃዲ ሁላ ምን እንደማደርጋት እኔ ያውቃለውኝ አለ። እሺ ካልክ ችግር የለውም፣ ላንተ ትቼልሃለሁ ሲለውም እንግዲህ ኦኬ በማለት አሁን ዝና ከካሌ ሙሴሳ ጋር ከጨረሰ ቀጥታ ማሊትና እንዲሁም ደግሞ ኤፍራታ ጋር ሄደላቸው። መሀሊት፣ ዝናን ስታይ እንዴት ወጣ ብላ በመደንገጥ ሽንቷ በቁሟ ሊያመልጣት ደረሰ። ቀጠለችና ኤፍራታ ፌንት ብላ ወደቀች። ካሊም ሙሴሳ በእርግጥ ድጋሜ ለዝና ደወለ። እውነት ምሳሌ የምትባለው ህፃኗ ትለቀቅ አለው። አዎ፣ ምንም አታደርግም። እሷን ብናግታት ምንም የሚጠቅም ነገር የለም። እሷ ምንም ኃጢአት የለባትም። ኃጢአት ያለባቸው መሰቃየት ካለባቸው እነሱ ናቸው። ስለዚህ ትልቆቹ ናቸው እሷን ይዘን መደራደሪያ አያስፈልግም። መድብል የሚባለው አሁንም ወንድሙን ለመፈለግ ከው ከው እያለ እኛን ስለሚያፈላልግ ያን ጊዜ ይዘን ሁሉንም እንጨርሳቸዋለን፣ እናስወግዳቸዋለን አለ ዝና በዚህን ሰዓት እንግዲህ ካልክ በማለትም ኤፍራታ ተለቃ ወደ ቅድስት ጋ እየዋረቀች ሄደች። ቅድስት በሰዓቱ በጣም ተሰምቷትና አዝና ነበረ። ግን ምንም አማራጭ የላትም። በዚህን ሰዓት ቅድስት አሁን ኢፍራ ምሳሌ ከመጣችላት ከዛ ከቤት ወጥታ ወደ ክፍለ ሀገር ለመሄድ ወሰነች። ግን መድብል በፍጹም አይቻልም አለ ብትሄጅም እዛም ተከትለው መጥተው ጉር ስለሚሰሯቸው፣ አርፈሽ ተቀመጪ ቢላትም እሺ በቃ ካልክ ግን እኔ እዚህ ቤት ውስጥ በጣም ብዙ ነገር የሚቸግረን ነገር አለ። የምሳሌንም ፍላጎት አናሟላም አለችው። ማለት ሲላትም የቤት ኪራይም ሁለት ወር ተጠይቃለሁ። በዛ ላይ ቤት ውስጥ የሚበላም የሚላስም የለም አለችው። በቃ ቤት ያፈራውን እንሞክራለን። ግን ደግሞ አንቺ አትጨናነቂ? ክፍለ ሀገር ስለ እርሽ ምን ይገኛል ክፍለ ሀገር ቤተሰቦች የሚበሉትን በልተን እንኖራለን። ቢያንስ ሰላም አለው አለች ድጋሜ ደግሞ አንድ ነገር እንዳይፈጠር እፈራለሁ። ዝና ስትልም ቅድስት በፍጹም አትፍሬ ምንም የሚመጣ ነገር የለም አላት። አሁን ዝና እንግዲህ ሁለት ሽንም ጭጭ አድርጌ እረሳ መዘጋጃ ነው የምጥልሽ። እኔ ዝና አይደለሁም እናንተ ፋራ ገገማዎች መሃይሞች ናቸው። እኔን አታላችሁ ከመድብ ልጅ የምትጥሉኝ በዛ የሚቀር መስሎች ነበር እኔ እኮ መድበል ነኝ እኔ እኮ ዝና ነኝ እንዴት ምን ማድረግ እንዳለብኝ ጠንቅቄ ማቅ ጀግና ሰው ሞት የማልፈራ ነኝ መድበል ስለያዘኝ ሁሉን ነገር ተናዝዤ ማወጣ መሰለሽ እንዳንቺ አንቺ ሽንታ አላት ማሊትን ማሊትም እንደ ዝና ምን አደረግኩኝ እኔ ምን አታፋሁኝ ምንም ያረኩት እኮ ነገር የለም ዋክን አለችው አንቺ ተነስ ማይም ዝም በይ ጭራሽ ፊቴ ልታታልል ትፈልጋለሽ እንዴ አንቺ አይደለሽ እንዴ ለመድብል ብሩክ ያለበትን መድብል ነው የሚያውቀው እኔ ልቀቁኝ ወደ ቤት ተመልሶ አይመጣም ብሏል ብለሽ ስትቀባጥር የነበረው አላት ምን ዝና እኔ እናንተን ለያይተው ሊያጣሉን ስለፈለጉ እንጂ እኔ እንደዛ አላልኩም እመነኝ አለችው እና መድብል ዝም ብሎ ነው ያወራው። አንቺኛዋ ደግሞ የምትናዘዥው ነገር ካለ ቤተሰብም ካለሽ ለቤተሰቦችሽ ደውለሽ ተናዘዥ። አስራ አምስት ደቂቃ ሰጥቸሻለሁ። ከዛ ድጋሚ ይመጣና እስከ መጨረሻው እሸኝሻለሁ። እኔን ዝናን መክዳት ማለት ምን እንደሆን እያንዳንድሽ አሳይሻለሁ። አንቺኛዋም ደግሞ ትከታያታለሽ፣ በማለትም አስፈራራቸው ወ ይሄው የስራሽን ይፍራታ የስራሽን ይሄው አስገደልሽ። በቃ አለቻት። ተሞትን አብረን ነው እህቴ፣ መጨነቅ አያስፈልግም አለች። ከዛም ሀይለሙ ሲሳም አሁን ኢፍራታ ሁሉን ነገር ስላወቀች መወገድ አለባት ብሎ ወስኗል። መድብልንም እንደዛው። በእርግጥ እፍራታ አሁን ጸጸት ላይ ትገኛለች። መድብልን ባልከዳው ኖሮ ከጎኔ ይሆን ነበር እሱም ጋር መኖር ጀምር ነበር። ይህን ሁሉ ያደረግኩት እኔ በገዛ ስህተቴ ነው እያለች እየተበሳጨችም ትገኛለች። መሀሌት አሁን ካሊሙሴሳን አጠምዳና የራሴ ያደርጋለው እያለች ስትጃጃል፣ አሁን ሞቷ ቀረበ ዝና ስለተያዘ ወደ ካሊም ሙሴሳ ተገልብጣ፣ ያንን ሀብታም የራሴ አድርጌ አሳልፍልሻለሁ አይደለም ከቤት ኪራይ ከነዘርማን ዘርሽ አንችነት በቃ የተሻለ ህይወት አደርግሻለሁ። ይህን የምንሆነው ግን አንቺ ስታግዥኝ ነው አለቻት። ይፍራታል በመለከስሽ አለች ፍራታ ያርግልሽ። ለማንኛውም እኔ አሁን ድህነቴ ነው የሚሻለኝ ከዚህ ከገባሁበት የሚያሰቃይ ህይወት ወጥቼ ያው ድህነቴ ነው ለእኔ የሚመቸኝ አለቻት። አታስቤ እንደዛማ አትበይ፣ ተስፋ መቁረጥ የለብሽም። ወደፊት ህይወት ይቀጥላል አለቻት። አረ እባክሽ እንዴት ብሎ ነው ህይወት የሚቀጥለው? በጣም እኮ ነው የሚያስጣላው ገንዘብ፣ ገንዘብ ስል የሚያስጣላው ህይወት ውስጥ እንደገባው የተረዳውታ። አሁን ነው ይህ ሁሉ የሆነው። ደግሞ በአንቺ ምክንያት ነው፣ በአንቺ አለቻት። ከዛ መሀሌት ተረጋጊ፣ ፍራታ ይኸው መጥቷል። አንዝና አድልም ሙሲሳ ጠገብ ማድረስና በአንድ ቀን ጭጭ ነው የሚያረገን በአንድ ደቂቃ በቃ። የፈራውን ነገር ሆኗል፣ አለች ኢፍራታም። የራስሽ ጉዳይ። ደስ የሚለው ነገር ብቻዬን አይደለም የምሞተው አንቺን ይዤ ነው፣ አለቻት። ምን አለች? ማለት አዎ፣ ታይዘን ነው የምንሞተው። አንቺ በህይወት ኑሮሽ፣ እኔ ደግሞ ከመሬት በታይ የምሆንበት አይደለም። አብረን ተያይዘን አይደለም? ስለዚህ በቃ፣ እኔ በሞት ያስደስትሻል። ይህ ሁሉ እኮ በአንቺ ስራ ነው አለች ማለት። በእኔ ስራ አይደለም። ገንዘብ ገንዘብ እያልሽ ስታሯር ሩጪ ይሄው እኔንም አንጅ ሴራ ውስጥ ከተሽ፣ በማንም አውሬ መጫወቻ አደረግሽኝ ሙቸም ቁሚ የሚቀር አልልሽም ማለት አለቻት። ጭራሽ መድብልን ባታሳግጀ ሁሉ አይመጣም አለች። ቻናሉን ሰብስክራይብ እያረጋችሁ መልካም ቆይታል።